ኢትዮጵያ አጎራባች የሆነችው ኤርትራ ከወደ አሰብ የተሰማው የዕለቱ ሰበር ዜና ይዘን ቀርበናል። አቶ አንዳርጋቸው ፅጌ ድብቁን ሚስጥር አወጡት። በቀብር የሄዱት ተቃውሞ የገጠማቸው ፕሬዝዳንት። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ ሚኒስትር አቶ ጌታቸው ረዳ አዲስ ስላቋቋሙት ፓርቲ ምን አሉ? ግብፅና ቻይና፣ እስራኤልና አሜሪካ ተፋጠጡ። የአሜሪካ የጦር ጀት በቀይ ባህር መስመጧ ተገለጸ። ትራምፕ ፍልስጤምን የሚክደው የአብርሃም ስምነት ሂደት ዳግም እንዲጀምር ተናገሩ። ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርእስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዝርዝር ዜና ስናል ር ስነ ስርዓት የሄዱት ፕሬዝዳንት ተቃውሞ ገጠማቸው። ለቀብር ወደ ቫቲካን የቀኑት የኬንያው ፕሬዚዳንት ዊልያም ሩቶ የወጭ ቆጣቢነት ቃላቸውን አላከበሩም በሚል ተቃውሞ ገጥሟቸዋል። ፕሬዝዳንቱ የብሔራዊ ምክር ቤቱን አፈ ጉባኤ ሙሴ ቫንቲ ጉላን ቅዳሜ በተካሄደው የፓፕ ፍራንስ ቀብር ላይ ኬንያን ወክለው እንዲገኙ ወክለው ነበር። ሆኖ ግን ፕሬዝዳንት ሩቶ በቻይና ያደረጉበት ጉብኝት ካጠናቀቁ በኋላ ወደ ሮም በማቅናት በፖፕ ፍራንሲስ የቀብር ስነ ስርዓት ላይ ተገኝተዋል። ይህም ሩቶ በቀብር ስነ ስርዓቱ ላይ በአካል የተገኙ ብቸኛ አፍሪካ መሪ ያደረጋቸው ሲሆን ኬንያ ፕሬዚዳንቱ ወጭ ቆጣቢ አይደለም ሲሉ ድርጊቱን ተቃውሞታል። በርካታ ኬንያውያን በኑሮ ውድ ጋ እየታገሉ መሆናቸውን በመጥቀስ ፕሬዝዳንቱ ወጭ ቆጣቢ እርምጃ ለመውሰድ ያላቸውን ቁርጠኝነት ጥያቄ ውስጥ ያስገባ ጉዞ ነው ብለውታል። የአፍሪካ ሀገራት ቀብሩን የታደሙት በምክትል ፕሬዝደንቶቻቸውና፣ ሚኒስትሮች፣ የፓርላማ መሪዎች ተወክለው ነው። የቀድሞው ምክትል ፕሬዝዳንት ሪጋቲ ጓችጓ የሩቶን ውሳኔ በመተቸት ሩቶ የህዝብን ሀብት አባክኗል ሲል መክሰሳቸው ኦንላይን አፍሪካ ዘግቧል። አንዳርጋቸው ጽጌ በአማራ ክልል እየሆነ ያለውን ሁኔታ በአደባባይ በምስጢር አወጡት። አንዳርጋቸው ጽጌ በመጨረሻ ጽንፈኛ ቡድን ያሉትን ተስፋ መቁረጡን ተከትሎ የፋኖ ትግል ትግል ሳይሆን የዘርና የገዳዮች ቡድን ብቻ ነው ሲሉ በአደባባይ ተናገሩ። ዘመነ ካሴና እስክንድር ነጋም ሁለቱም ጸረ አማራና ባንዳ ናቸው ሲል እውነታውን ሲናገሩ ተደምጠዋል። አቶ አንዳርጋቸው ጽጌ ቡድኑ የሚታገለው ለህዝብ እንዳልሆነ ይልቁንስ እርስ በርስ መግባባት የማይችል ዘራፊና ነፍሰ ገዳይ ነው ስብስብ መሆኑን በግልጽ በአደባባይ ተናግረዋል። ካሁን በኋላ ንቅናቄው ለአማራ ህዝብ የሚጠቅም እንዳልሆነና እንታገላለታለን የሚሉት ህዝብ ላይ አደጋ የሚጥል እንደሆነ አስረድተዋል። አቶ አንዳርጋቸው ጽጌ ይህን ሲሉ መረጃ አካፍለዋል። ከወደ አሰብ የተሰማው የዕለቱ ሰበር ዜና ሻቢያ በአሰብ አካባቢ ያሉ ዋጋ ያላቸው የሚላቸውን ንብረቶች ወደ ተለያዩ አቅጣጫ ማሸሽ ጀምረዋል። ኢትዮጵያ ወደ አሰብ የመምጣቷ ነገር አይቀሬ መሆኑን የተረዳው ሻቢያ ከወዲሁ ለድሮንና ለሚሳኤል ተጋላጭ ይሆናሉ ተብሎ የሚያስባቸው ንብረቶች የማሸሽ ተግባር ውስጥ መግባቱ ተሰምቷል። አሁኑ ሰዓትም ሻቢያ ከገባበት ከፍተኛ ውጥረት የተነሳ በየትኛውም አጋጣሚ ጀሌዎቹን ይዞ የጥፋት መንገድ ውስጥ ሊገባ ከጫፍ እንደደረሰ ታውቋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ረዳ ፓርቲ ሊያቋቁሙ ነው። ቀድሞ የትግራይ ጊዜ አስተዳደር አቶ ጌታቸው ረዳ የሚመሩት የህዋ ክንፍ ራሱን የቻለ የፖለቲካ ፓርቲ ለመሆን ዝግጁ እያደረገ እንደሚገኝ አስታውቋል። ቡድኑ በአንድ ፓርቲነት ለመቀየር የወሰነው ለትግራይ የወደፊቱ ሰላማዊና ዲሞክራሲ የጣፋንታ ለመታገል እንደሆነ ገልጿል። ቡድኑ በዶክተር ገብረ ጽዮን ገብረ ሚካኤል የሚመሩት የህዋ ክንፍ በጊዜ አስተዳደሩ ገዛ የማዕድን ዘርፍ የትግራይ ልማት ማህበር ጨምረው የትግራይ ቁልፍ ተቋማ ሀማትን በብቸኝነት በመቆጣጠር ላይ ይገኛል ብሏል። ሲቪል ማህበራት ድርጊቱን ለማስቆም በፍርድ ቤት ጭምር እንቅስቃሴ እንዲጀምሩ የጠየቀው ቡድኑ የዶክተር ገብረጽዮን ገብረ ሚካኤል ቡድን ቁልፍ ተቋማት እንዲቆጣጠር ጊዜው አስተዳደሩ ለቡድን ይሰጠዋል ያለው ድጋፍ እንዲያቆምም ጠይቋል። የጌታቸው ቡድን ይህን እንቅስቃሴ መጀመሩን የተሰማው ምርጫ ቦርድ የህዋት ህጋዊነት ተሰርዛለሁ ያለበት ቀነ ገደብ ሊጠናቀቅ ሁለት ሳምንት በቀረው ሰዓት ነው። ግብፅና ቻይና እስራኤልና አሜሪካ ተፋጠጡ። ግብፅና ቻይና በአይነቱ ልዩ የሆነ የተባለው የመጀመሪያ የጋራ ወታደራዊ ልምምድ በእስራኤል ድንበር አቅራቢያ መጀመሯ ተገለጸ። ይህም ኤግል ኦፍ ሲቪላይዜሽን 2025 የሚል ስያሜ የተሰጠ ወታደራዊ ልምምድ የተጀመረው በስዊዝ ካናል ባህር ሰላጤ በስተ ምዕራብ የሚገኘው ዊድ ብሩሽን አየር ማረፊያ ነው። ባለብዙ ሚና ተዋጊ አውሮፕላኖች የተሳተፉበት ይህ ልምምድ እስከ ግንቦት ወር አጋማሽ እንደሚቀጥል እየተነገረ ነው። አገራቱ በተጀ መሮት በአይነቱ የተለየ ልምምድ ላይ የቻይና ተዋጊ ጂ 10 ሲ ተዋጊ ጀቶች ነዳጅ የሚሞላ አውሮፕላኖች ጂ 500 ቅድመ ማስጠንቀቂያ አውሮፕላኖች ጨምሮ የግብፅ ንብረት የሆኑ ሚግ 29 ተዋጊ ጀቶችም ተሳትፈዋል። የግብፅ መከላከያ ሚኒስተር በሰጠው መግለጫ የሁለቱን ሀገራት የውጊያ ስልት ልምምድ ለመለዋወጥና ግንኙነታቸውን ለማሳደግ መሆኑን የገለጹ ሲሆን የቻይና ብሔራዊ መከላከያ በበኩሉ የጋራ መተማመን፣ መረዳዳትና መደጋገፍ ለማጎልበት ትልቅ ጥቅም አለው ብለዋል። ይህም ተከትሎ ከእስራኤል ድንበር አቅራቢያ የሰፈረው የግብፅ ወታደር ቁጥር እየጨመረ መምጣቱን የራስ ምታት የሆነባቸው ለእስራኤል መከላከያ ባለስልጣንና ግብፅ መካከል ያለውን ውጥረት አባብሶታል። በጋዛ መካከል ያለው የራፋ ማቆራጫ ኮሪደር አካባቢ የግብፅ ጡንቻ መፈርጠም ያልተዋጠላት እስራኤል የአሁኑ የቻይና ጋር የሚደረገው ልምምድ በግብፅ እስራኤል መካከል ያለው ሰላም ስምነት የሚጥስ መሆኑን ገልጸዋል። ለግብፅ ከፍተኛ ወታደራዊ ድጋፍ የምታደርገው አሜሪካም ተቆጥታለች። የሁለቱን ሀገራት ልምምድ ያበሳጨ የትራምፕ አምባስተዳደር ሀገራቸው የአሜሪካ የዓለማችን ዋነኛ በሆነው በስዊዝ ካናል የሚንቀሳቀሰው የሀገሪቱ የንግድ መርከቦች ከዚህ በኋላ ምንም አይነት ክፍያ እንደማይከፍሉ ገልጸዋል። ይህም በአመት ዘጠኝ ነጥብ ሁለት ቢሊዮን በላይ የሚያስገኘው ካናሉ ከፍተኛ ተጠቃሚ የሆነችው አሜሪካ በነጻ ትጠቀማለሁ ማለቷን ተከትሎ ግብፅ ከአሜሪካ መርከቦች የምታገኘውን አንድ ቢሊዮን ዶላር ገቢዋን አሳልፋ እንድማሰጥ ገልጻለች። አሜሪካ የጦር ጀት በቀይ ባህር ውስጥ መስመጡ ተነገረ። የጀቱ ዋጋ ከ60 ሚሊዮን ዶላር በላይ ነው ተብሏል። ጥቃት ፈጻሚዎቹ የሁቲ ታጣቂዎች ነው ተብሏል። የአሜሪካ የባህር ኃይል ኤፍኤ 18 ሱፐር ሆርኔት ተዋጊ ጀት በዩኤስኤስ ሐሪ ትሩማን አውሮፕላን አጓጓዥ መርከብ ላይ ተንሸራቶ ወደ ባህሩ መውደቁን ደብዛው ጠፍቷል ተብሏል። ከ60 ሚሊዮን ዶላር በላይ ዋጋ ያለው የጦር ጀቱ ከሐሪ ትሩማን አውሮፕላን አጓጓዥ መርከብ ላይ እንዲንቀሳቀስ እየተደረገ በነበ የነበረበት ኦት ወደ ባህሩ የተንሸራተተው ሰኞ ዕለት መሆኑን የአሜሪካ ባህር ኃይል በሰጠው መግለጫ አስታውቋል። የባህር ኃይሉ አንዱ አንደኛው መርከበኛ መጠና ጉዳት እንደደረሰበት የተገለጸ ሲሆን የጦር ጀቱ ወደ ባህሩ የተንሸራተተ በነበረት ወት ፓይለቱ ዘሎ በመውጣቱ ሕይወት መትረፉን ታውቋል። ከሙያተኞች ቁጥጥር ውጭ ሆኖ ወደ ባህሩ የገባውና በሰጠመው የጦር ጀት የየመን አብዛኛው ክፍል ተቆጣጥሮት እያስተዳደረ ባለው የሀውቲ ታጣቂ ቡድን ላይ እርምጃ እየወሰደ የሚገኝ የአሜሪካ ባህር ኃይል ንብረት መሆኑ ተጠቁሟል። በዕለቱ የሁቲ ታጣቂዎች ባህሪ ትሩማን አውሮፕላን አጓጓዥ መርከብ ላይ ያነጣጠረ የሰው አልባ አውሮፕላን በሚሳይል ጥቃቶች መሰንዘራቸውም ተናግረዋል። ፍልስጤምን የሚክዳው የአብርሃም ስምምነት ሂደት ዳግም እንዲጀመር ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ስርጥ ላይ እየተካሄደ ባለው ጦርነት ምክንያት የተቋረጠው ሳውዲ አረቢያ ከእስራኤል ጋር የነበራትን የአብርሃም ስምምነት ስለማስተካከሏ ከታይም መጽሔን ለቀረበላቸው ጥያቄ መልስ ሲሰጡ ተስተውለዋል ትራምፕ ሳውዲ አረቢያ የአብርሃም ስምነት ትቀላቀላለች ብያምናለው እዚያም አራት ሀገሮች ነበሩ ሁሉም ነገር ዝግጁ ነው አሁን እንደገና እንጀምራለን ብለዋል ከብሪታንያ የሳውዲ አረቢያ አምባሳደር ካሌድቢን ባንድር በበኩሉ እስራኤል ለመቀበል ለረጅም ጊዜ ተዘጋጅተናል ብለዋል ስምነቱ ዓላማ ኔታንያሁ እንደተናገረው ሉሌ ከጎረቤት ሀገሮች ከጎኑ በማሰለፍ የፍልስጤማያን ጉዳይ መጨረስና ለታላቁ እስራኤል ምስረታ ማሳለጫ መፍጠር ነው ኢሚራት ግብጽ ባህሬንና ሞሮኮ በይፋ ከ ከእስራኤል ጋር ወዳጅነታቸውን በማጠናከር በፍልስጤማን ላይ የሚፈጸም ወንጀል የበኩላቸውን ድጋፍ በማድረግ ላይ ይገኛሉ። ሳውዲ የስምነቱ አካል ብትሆንም ከሙስሊም ነቀፌታ ይገጥመኛል የሚል ፍራቻ ይፋ ባታደርገውም በአሜሪካ በኩል ሙሉ ግንኙነት እያደረገች መሆኑን ተግባር ያሳያል ተብሏል። ሳውዲ ለእስራኤል በየብስ ሎጂስቲክ እንዲጓጓዝ ድንበሯን ከፍታ አድርጋ እየሰጠች ትገኛለች። በተጨማሪም ባለአረቢያና ና አልሀዲስ ቻናል ሚዲያዎች የፍልስጤም ታጋዮች አስመልክቶ የሚሰራጨው ፕሮፓጋንዳ በወንጀ እና ና በፈረጃ የታጀው በማድረግ የፕሮፖጋንዳ ድጋፍ እየሰጠች ትገኛለች። የስምነቱ አካል የሆነው ሀገራት ሳውዲን ጨምሮ ፍልስጤም ነጻነት ታጋይ አጀንዳዎች በሽብር ፈርጀው ያገለሉበት ምክንያት ታማኝነታቸውን ለማሳየት ነው። ኔታናሁና ትራምፕ ለመሰሉ የምራችን ውሾች ለወዳጅ እጅ ዘርግቶ ፍልስጤም የነጻነት ታጋዮች አሸባሪ ብሎ ለመጥራት የሚደፈር አካል ከኔታናሁ የሚለየው በቀሚሱ ብቻ ነው። ሺአና ሱኒ እንዳይሆኑም ሀማስ ጸረ እስላምና አሸባሪ ነው የመሳሰሉ ሀሳቦችን በመስጠት ሙስሊሙ በፍቄ እየተከፋፈሉ የመብላትና ሴራ ለአብርሃም ስምነት ክፍሎች መካከል አንዱ ናቸው። ፍልስጤማውያንና የመናውያን በፍርቄ ሙስሊሞች ለይቶ ለጠላትን እንዲታዩ ሲሰሩ የነበሩ ሴራ ተሻግረው አንድ ሆነው አሳይተዋል። ሁቲና ጋዛ ያስተባበሯቸው የቡድንና አስተሳሰብ ሳይሆን የማይበጠሰው ዘለበት ነው።